ምን እያደረገን ብላችሁ አትጠራጠሩም? ካልጠፋ ቀን ምንድን ነው ቅዳሜን እየጠበቀ በሙሴ ሕግ የተከለከለውን ነገር የሚያደርገው በሙሴ ጊዜ አንድ ሰውዬ እንጨት ጭራሮ ስለሰበረ በድንጋይ ተወግሮ ተገድሏል ያውም እግዚአብሔርን ጠይቀው እግዚአብሔር ሆይ ሰውየው ጭራሮ ለቀመቂጥ አጋግሮ ልጆቹን ሊያበላ እና እንዴት ላድርገው ይኸው በሰንበት በቅዳሜን የለቀመው አውጣውና ህዝብ ሁሉ እያየ ወግረግደለው። ገደሉ፣ ህዝብ ሁሉ ድንጋይ በኪሱ ይዞ ሄደ፣ ቀጥቀጦ ገደለው። ሰው ልጆቹ እያለቀሱ ይሄ እግዚአብሔር በስጋ መጥቶ በዚያን ቀን ላይ ምንድነው? ሄንድ እንደ ሰበዝ መስበር እኮ አይደለም። አልጋ ማሸከም ጀመረ። አልጋ ማሸከም ጠብቆ፣ ካልጠፋ አርብ፣ ካልጠፋ ሰኞ ጠብቆ ቅዳሜ ቀን ይጠብቅና ሰባተኛዋ ቀን ላይ ምን አለ ሽባ ነው። ስንቱን ዝም ብለህ ተነሳና ተመላለስ ያለ ጌታ፣ ምን አለ የቀዳሜ ቀንም ተነሳና ተመላለስ ሚል ሆነ፣ ብሎ ተነሳና አልጋህን ተሸክመህ ሂድ አየነገር ፍለጋ መልእክት አለው። ሰዎቹ በመፈወሱ ሳይሆን አልጋ በመሸከሙ አበዱ፣ አበዱ፣ አበዱ፣ አበዱ። እንዴት በሰንበት አልጋህን ተሸክመ ትሄዳለህ? ሰውዬው ምን አለ? ሰውዬው ምን አለ? እርግጠኛ ነኝ የሆኑ ሰውዬ አሉ እዛ ከተቃዋሚዎች ውስጥ እኔ አላወጣም ቢሉ እርሶ አይወጡም። የካቲት 16 ከቀኑ 8 ሰዓት ይላንቸዋል። ላለመዋረድ ዝም መልስ የለም። እና ይቺ የአብርሃም ልጅ ሆና እናንተ እርሶ በጎን ጎትት ያወጣል። እቺ ይቺ የአብርሃም ልጅ ሆና ከብዙ ዘመን ጀምሮ በጎባጣ መንፈስ ሆና ስትሰቃይ፣ እንኪያስ በሰንበት መልካም መስራት ተፈቅዷል አለ። አንድ ስቴፕ ገላገለን። እግዚአብሔር ይመስገን። በሰንበት ትምህርት ቤት መማር ይቻላል። መልካም ነገር ተፈቅዷል። ፈተና መፈተን ይቻላል። መልካም ነገር ሁሉ ተፈቅዷል። አሁን ወደ ምዕራፍ አራት ዋና ሐሳብ ስንመጣ የተሻለ እረፍት መጥቷልና የቅዳሜ ጉዳይ ከጭቅጭቅ ውጭ ወጣ። ምን ማለት ነው? ኢየሱስ በሥጋ የተገለጠ ሰንበት ሆነ።

እግዚአብሔር ያረፈውን እውነተኛ እረፍት ያርፋል። ለምሳሌ እግዚአብሔር ፍጥረትን ሁሉ ፈጠረ። ለምን ሰባተኛ ቀን እንዳረፈ ታውቃላችሁ? ፍጥረትን ሁሉ ፈጠረ፣ መልካም ነበረ፣ አረፈ። ይው መልካም ነበረ፣ አረፈ። ጥሩ። ትንሽ ሲቆይ ግን ያ ሁሉ ተበላሸ፣ መልካሙ ነገር። እባብ መጣ፣ ከሴትየዋ ጋር አወራ። አዳም የት እንደገባ አናውቅም። ያን ሁሉ ዲስከሽን ስታወራ ሰውየው ጎኗ የለም። ነገር ተበላሸት፣ ተፈጥሮ ተበላሸ። ሰው መንፈሱ ሙት ሆነ። ከእግዚአብሔር የተለያየ ኮራፕት ሆነ። እግዚአብሔር የፈጠረው ታላቁ ፍጡር እግዚአብሔርን አላሳርፍ አለ። ሚያሳርፍ አልሆንም፣ ሰውየው ግን ኢየሱስ በመጣ ጊዜ በታሪክ ለመጀመሪያ ከዛም በኋላ ለመጨረሻ እግዚአብሔር ለልጁ ብቻ ምን አለ? በርሱ ምን የሚለኝ ደስ ሚ አይዟችሁ፣ ሰው ሆኖ እግዚአብሔርን ማስደሰት የቻለ ሰው የዛሬ 2000 ዓመት እግዚአብሔር ስላገኘ በዛ እግዚአብሔር ብቻ ሳይሆን በዛ ሰው እኛ ምንጽናናለን። አንድ ምኮ ሰው አይኖርም ነበር። አብርሃም ታየ፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ነቢያት ኤቭሪ በዲ ታየ ችግር አለበት ሁሉ የእግዚአብሔርንም የራሱንም ጨዋታ ይጫወታል ሁሉ እግዚአብሔር ግን የዛሬ ሁለት ሺህ ዓመት ሰው ሆኖ በእኛ ሁኔታ ልጁን አይቶት ፈገግ ያለ ረካ እግዚአብሔር እኛን በሚመስል ሰው በሆነ ሰው በኩል ደስታውን ስላየ እንጽናናለን ቢያንስ እግዚአብሔር በአንድ ሰው ምን ብሎታል ደስ ብሎታል አፍ አውጥቶ ተናግሯል እርሱም ልጁ ኢየሱስ ክርስቶስ ነው ምን አለ በእርሱ ደስ የሚለኝ የምወደው ልጅ ነው በጣም መጽሐፍ ቅዱስ ውስጥ ከምወዳቸው ቃላት አንዱ እና ምናልባት ትልቁ ይሄ ነው አብ ልጁ ምን ያለው በእርሱ ምን የሚለኝ? ደስ የሚለኝ ደስ የሚለኝ። ገብቷቸዋል። አብ ምን ብሎታል ማለት ነው? ምን ብሎታል ማለት ደስ ብሎታል ማለት ነው። እን አብ ደስ ሲለው ምን ይሰማቸዋል? እንዴ ተረጋጋን። አብ ደስ ሲለው ስታይ ኦፋይ እናቴ ወረረደደደደ፣ ሆ ምንም ያስደስተው ነገር ቢያጣ ምን ይውጣሃል? እንደ ቀላል ነገር መስሏል። እን አብ እስከዛሬ በምንም ነገር ደስ ብሎት ማያውቅ ቢሆን ሲጀመር ስሙ አብ ሆኖ አይገለጥም ነበር። አብ ማለት አባት ማለት ያው በድሮ ስሙ ይቀጥላል፣ ጀሆቫ ያህዌ። የጀሆቫ የአምላክህን ስም በከንቱ አትጥራ። አሁን ግን የጌታን ስም የምጠራ ይድናል ነው፣ ጥራ ነው። እንግዲህ አሁን ማን ይጠራል? ያኔ በሰባተኛ ወር በዓመት አንዴ እኮ ነው ጀሆቫ የሚለው ስም ይጠራው በዓመት አንዴ የሰባተኛ ወር የባለ አስተሪዮ ቀን ላይ ያን ቀን ላይ ሊቀ ካህናቱ ብቻ ጂኦቫ የሚለውን ስም ይጠራል። እንደዚህ እንደ ሰፈር ሰዎች አይደለም። እሱ ይሄ ጂኦቫ ዊትነስ ምናምን የሚለው ምን እንደሆነ አላቅም። እሱ እኔ የእስራኤልን አምላክ ነው የምለው። የመጽሐፍ ቅዱስም በእኛ እግዚአብሔር በብራይስ ጂኦቫ የተባለ አ ከባድ ነገር ነበር። ግን በምን መጣ? በሰውነት መጣ። አሁን እንደውም ጭራሽ ምን ይባላል፣ ለምሳሌ ሃናንያ ሳውልን ምን አለው? ለምን ትዘገያለህ? ስሙን ጥራ። ጭራሽ ስሙን ለመጥራት ምን አትበል አትዘጊ ተባለ ማለት ነው። ምን መተዋል? እረፍት፣ ወደ ኢየሱስ የመጣ ሁሉ ማን ያረፈውን አይነት እረፍት ያርፋል፣ እግዚአብሔር ያረፈውን አይነት እረፍት ያርፋል። እውነተኛ እረፍት ያለው በቅዳሜ ሳይሆን በምንድን ነው? በኢየሱስ ነው። ስለዚህ ውጤት በእርግጥ አስራ ስድስት ሁላችሁም በቃላችሁ ታቁታላችሁ። ምን ይላል ከእንግዲህ ይሄ በመብል በመጠጥ፣ ዛሬ ሮብ ነው አትብላ፣ ነገ ሐሙስ ነው ብላ፣ ይሄ ወተት ነው፣ ይሄ ሻይ ነው። እንግዲህ በመብል ወይም በመጠጥ ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። አንተ አታከብሩም እንዴ ቅዳሜ ቅዳሜ ቅዳሜ ቅዳሜ ማንም ይመጡና እዚህ ይሄ አሁን ያለው ቆላሲስ ላይ ነው። አሕዛብ ናቸው። ቅዳሜ አያውቁ ምን አያውቁ። ይመጡና አይሁዶች እናንተ ክርስቲያኖች ሰንበታታ ከብሩ ማደል ይሏቸዋል። ቆላሲስ ምን ጭልጥ ያለ አሕዛብ ነው። ምን ያውቃል? ቅዳሜና ሰኞን አይለይም። እና በዚህ በማክበር ጉዳይ እየመጡ ይተቿቸዋል። ጳውሎስ ምን አለ? ለምን አላከበራችሁም ብሎ ማንም ሰው አይፍረድባችሁ። ያው ቃል እስቲ ምን ይላል በዚህ በምትበሉትና በምትጠጡት ነገር ምክንያት ወይም ሰንበትን በዓላትንና የወር መግቢያ የሆነውን ቀን አላከብራችሁም በማለት ማንም ሰው ሊወቅሳችሁ አይገባም እነዚህ እነዚህ ነገሮችን አታከብሩም እንዴ አላከበራችሁም ብሎ ማንም ሰው ሊወቅሳችሁ አይገባም እንግዲህ በምትበሉት ሆነ በምትጠጡት ወይም በዓልን ወይም መባቻን ሰንበትን በማክበር ነገር ማንም አይፍረድባችሁ እሺ ቀጥል እነዚህ ሊመጡ ላሉ ነገሮች ምንድናቸው? ናቸው ጥላ ናቸው። ነው ጥላ ካላ ከበርኩ ብሎ ማንም ማንንም አይፍረድብን። አካሉ ማን ነው? አቤት ማን መጣ? አካሉ መጣ። አካሉ ከመጣ ጥላው ምን ያደርጋል? ቅዳሜ ጥላ፣ አካሉ ክርስቶስ። በዓል ጥላ፣ አካሉ ክርስቶስ። ሰንበት ጥላ፣ አካሉ ክርስቶስ። አካሉ ከመጣ በኋላ ሻዶ ላይ ማፍጠጥ ችግር አለ ማለት ነው። ቀጥለው አጉል ትሕትናንና ይሄ በጣም በማክበር ደግሞ ጎበዝ የሆነ ሰው ምን አይነት ነው ባህሪው? አጉል ምን ትሕትና በጣም ትሕትና ትዛር ወቃ ለነግር አልችል እንዴ። ዛሬ ሰንበት ነው፣ እንዴት ትፈልጣለህ አንተ? ኮ እየፈለጥክ አርፋሃል። መዝሙር እየዘመርክ ነው እየፈለጥክ አርፋሃል። በዛው ሰዓት ድብን ብትል የት እንደምትሄድ ታውቃለህ? እስኮ የት እንደሚሄድ አያቅም፣ ግን በቃ እንደዚህ ነው በዚህ ነው ጌታ ኢየሱስ ራሱ እንዲህ ብሎ ሄዶ ያውቃል። አናጢ እኮ ነው፣ ጠራቢ ሰው እንዲህ ብሎ አይደል፣ ሚስማር መላጊያ ሚስማር ወዚያ አድርጎ መዶሻ የሚመታ እኮ ጌታ ኢየሱስ የእግዚአብሔር ልጅ ይቅስ ያለ ሸዋጅ ሸዋጅ መንፈስ አጎልት እህትናንና ደሞ የምንን አምልኮ የመላእክትን አምልኮ የሚወድ ማንም ሰው እንዳያደናቅፋችሁ እንዳያደናቀፈ ወያር ክርስቲያን እንዲህ እንዲህ የተጨማደደ ሰው እንዳያሰናግል። አንዳንዱ ደግሞ ነጠላውን ያውልቅና እዚህ ኮት አድርጎ ይመጣል። ግን ኮት ውስጥም እንዲሁ ነው። ሰላምን ትበረታለ ረ ፈታ ብሎ ከኢየሱስም ከዋርያቱም አለ እሱ ሲሰባ ጳውሎስ ሲሰብቅ ብሎ ያረጋግጣል። ዋናው ጣጣጣጣ ወገኖቼ እያለ ከዚህም ከዚህም የሚጫቃጨቀው ሐዋርያው ጳውሎስ ነው። ስለዚህ ምን አሉት? ይሄ እንዲህ ብሎ የቆመው ዋናው ነው ማለት ነው፣ ይሄ ቅዥቅዥ የሚያደርገው ምክትሉ ነው ማለት ቢለው፣ አበባ ሊጎነጉኑላቸው ሲሞክሩ መጽሐፍ እንደሚል ሁለቱም ልብሳቸውን ቀደዱ። እናንተ ሰዎች ከዚህ ከንቱ ነገር ዋው ዋው ያየ ያየ እንትን ብለህ አባ ጉንጉን ምናምን ማሸርገድ ምን ተብሏል? ከንቱ ነገር ወደ እግዚአብሔር ብትመለሱ ጥሩ ነው አላቸው። ጴጥሮስ በሽተኛ ከፈወሰ በኋላ ከተፈወሰ በእጁ በኋላ ከዛ ሰዎች ሁሉ ተንጠራርተው ጴጥሮስና ዮሐንስ አይጀመሩ አንዱ በአንዱ የትኛው ነው የትኛው ነው። ጴጥሮስ ምን አለ? እናንተ የእስራኤል ሰዎች፣ እኛ እግዚአብሔርን በመፍራታችን ምክንያት ወይ በጽድቃችን ምክንያት ይህ ሰው ደህና የሆነ ይመስላችኋል? አቤት ትትና የእኛ ሰው ቢሆን ምንድን ነው ወገኖች፣ ይህ ዝም ብሎ ፈውስ አይደለም። ሃሌሉያ ይህን ሰው ከማግኘት በፊት አርባ ቀን ነው ፋስት ያደረጉ አሜን። ቤንዴ ምን ይላል አስራ ቤትን እስከጨርስ ይሄኛው ላይፍ ፈጨኝ ፈጨኛሽ የአስራአራት የአስራ አምስት ዓመት ልጅ አልመስሉም። ሸምግዬ ሸምግዬ ሰው ስንት ቀን ያለ ምግብ እንደሚኖር እኔ አላቅም፣ በሳይንሳችሁ ማለት ነው። እኛ ያለ ምግብ ለብዙ ቀናት ቆይተናል ብታምኑ ባታ? ሽልማት እና መሰረት የተጋጠመ ምግብን የተቀበለ እግዚአብሔር የሚሰጠው ማደግ ከሚያድግበት ራስ ከሆነው ጋር ግንኙነት ያለው። እሺ፣ ቀጥለው ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ታዲያ፣ ለምን እንደዚህ ዓለም ሰው ለህጎቹ ተገዥቶናላችሁ? እናንተ አይደንቲፋይ ተደረጋችሁ ከኢየሱስ ሞት ጋር ሞታችሁ ከትንሣኤው ጋር ተባብራችሁ ከሆነ እዚህ ዓለም ላይ ካለው ወግና ህግ ጋር ለምን ትተባበራላችሁ? ምንድን ናቸው እነዚህ ወጎች? ቀጥለው እነዚህ ሁሉ በሰው ትእዛዝና ትምህርት ላይ የተመሰረቱ ስለሆኑ በተግባር ላይ ሲውሉ ጠፊ ናቸው። እነዚህ ነገሮች በገዛ ራስ ላይ ከሚፈጥሩት የአምልኮ ስሜት ኦኬ፣ ምን ይፈጥራሉ? በገዛ ራስ ላይ የአምልኮ ስሜት የሆነ ስፒሪቹዋሊቲ ጎድሊነስ ይሰማሃል። ከአጉልትትናና ሰውነትን ከመጨቆን አንጻር አየህ ሰውነትን በቀን ስማ እኔ ይህንን በሕፃነቴ የጨረስኩት በሕፃነቴ ገና አስራ ቤት ሳልገባ ጀምሮ አስራ ቤትን እስከጨርስ ይሄኛው ላይፍ ፈጨኝ ፈጨኛሽ። የአስራ አራት የአስራ አምስት ዓመት ልጅ አልመስሉም? ሸምግዬ ሸምግዬ በቃ። ሰው ስንት ቀን ያለ ምግብ እንደሚኖር እኔ አላቅም? በሳይንሳችሁ ማለት ነው። እኛ ያለ ምግብ ለብዙ ቀናት ቆይተናል ብታምኑም፣ ባታ መጨረሻ አንዱ ጓደኛዬ አዙሮ ተወደቀ። ሲወድቅ ቤት ውስጥ የነበሩ መቃብር ቤት ውስጥ የነበሩ እቃዎች ነበሩ፣ የሆኑ እቃዎች፣ ጣሳዎች፣ ሳህኖች ምና። ሳህኑ ኮፍያ እንደ ኮፍያ እዚህ ውስጥ ገባ፣ ሲልቅ ሲወድቅ ገባ ጭንቅላቱ ውስጥ። ስናነሳው ወታደር መስሉ ተነሳ። የጾሙ የስግደቱ ብዛት ማለት አይ ሰውነትን በመጨቆን ሰውነትን በመጨቆን አንጻር በእርግጥ ጥበብ ያለባቸው ይመስላሉ፣ ነገር ግን የስጋን ልቅነት ለመቆጣጠር አንዳች ፋይዳ የላቸውም። ይፈሰካላ ከዛ ሲወጣ ደብል ነው አልኩ።